ወዳጆቼ ዛሬ በአንድ የሰርግ ቤት ውስጥ ስለተፈጠረ የአላህ ቁጣ እንነግራችኋለን። በደስታ በክብረ በዓል በፈንጠዚያ በተሞላ ቤት ውስጥ የታየ አስደንጋጭ ክስተት። ሁሉም ሰው አዲሷን ሙሽራ ለመቀበል ጓግቷል። ነገር ግን የግል ንብረት የሆነው መኪና በቤቱ ፊት ለፊት በቆመ ቅስበት አንዳች አስደንጋጭ ነገር ተፈጠረ። ከየት እንደመጡ የማይታወቁ በመቶዎች የሚቆጠሩ ገዳይ መርዛማ እባቦች ሙሉ መኪናውን ከበቡት። ድንጋጤና ቀውስ ሁሉም ስፍራ ሆነ። ሁሉም ሰው አዲሷን ሙሽራ መራገም ጀመረ። ዕድለ ቢስ ኃጢአተኛ አሏት። ወዶ ያገባት ሙሽራ እንኳ በሰው ፊት ለፊት አዋረዳት። ከቤት አውጥቶ ሊወረውራትም ሞከረ። ያቺ ጨረቃ ፊት ልጃገረድ የእውነት ያጠፋችው ነገር ምንድን ነው? ከጥንዶቹ ብርቱ ጸሎት ከሰባት ረጅም ዓመታት በኋላ የተወለደችው ሕፃን ላይ ለምን የዚህ አይነቱ ውርደት ወረደባት? ወይስ ከዚህ አስፈሪ ቅጣት ጀርባ የተደበቀ ጥቁር ምስጢር አለ። ይህ ምስጢር አስፈሪ ከመሆኑ የተነሳ ሲገለጥ ሁሉም እግሩ ስር ያለው መሬት የከዳው መስሎት ነበረ። ከዚህ ታሪክ ጀርባ ያለው እውነተኛ ምስጢርን ለማወቅ ከመጀመሪያው እስከ መጨረሻው ቪዲዮን ማየት አለባችሁ። ምንም ሳታሳልፉ አሁን እንጀምር። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድ የተከበራችሁ ተመልካቾቻችን በሳያልኮት ፓኪስታን በምትገኝ ከተማ ውስጥ የሚኖሩ ደስተኛ ጥንዶዎች ነበሩ። ከተጋቡ ከሰባት ዓመታት በኋላ እንኳ ልጆች አልነበራቸውም። በዙሪያቸው ካሉት ሰዎች የሚደርስባቸውን በርካታ ጎጂ ቃላቶችንና ፌዞችን ለመቋቋም መገደድ ነበረባቸው። የባልየው ስም አነስ ይባላል። የሚስትየዋ ስም ደግሞ ዋዲማ ነበረ። አነስ በሚስቱ ተናዶባት አያውቅም። ከሰባት ዓመት የትዳር ቆይታ በኋላ ልጅ መውለድ ባይችሉም እንኳ በተረጋጋው ባህሪው የተነሳ አንድም ቀን ተቆጥቷት አያውቅም። ዋዲማም ስቃይና መከራዋን ሁሉ በትዕግሥት ተቋቁማለች። ነገር ግን የአካባቢው ሰዎች በእነርሱ ላይ ለማፌዝና እነርሱን ለማዋረድ አንድም እድል አስመልጠው አያውቁም። አነስ ሱቅ ነጋዴ ነው። ዋዲማም የቤት እመቤት ናት። አንድ ቀን በጣም ያረጀች አሮጊት ሴት በአነስ ሱቅ ፊት ሕሊናዋን ስታ ወደቀች። ይህንን ሲመለከት አነስ ሩጦ ሄዶ ረዳት። ቀናም አድርጎ ይዞ ውሃ ፊቷ ላይ ረጫት። ከዛም ምን እንደሆነችና የት እንደምትኖር ጠየቃት። አሮጊቷም ለሶስት ቀናቶች ያህል ምንም ነገር እንዳልቀመሰች ነገረችው። ቤተሰብ እንደሌላትም ነገረችው። አነስ ሰውነቷን መዳከሙንና መክሳቷን አስተዋለ። ይህም ውስጡን በጥልቅ ሐዘን ሞላው። በተፈጥሯቸው አነስና ዋዲማ ሁለቱም ሩህሩህ፣ የተረጋጉና አዛኝ ሰዎች ናቸው። ምንም ጊዜ ሳያባክን አነስ አሮጊቷን ወደ ቤት ይዟት ሄደ። እናም ሁሉንም ነገር ለሚስቱ ነገራት። ታሪኩን ስትሰማ ዋዲማ ትልቅ ሐዘኔታ ተሰማት። ወዲያውኑ ምግብ ሰርታ አሮጊቷን መመገብ ጀመረች። ለሰባት ተከታታይ ቀናቶች አነስና ዋዲማ በደንብ ተንከባከቧት። በሳምንቱ መጨረሻ አሮጊቷ ሙሉ በሙሉ ጤናዋ ተመለሰ። የዚህ አይነት ደግነትና ርኅራሄን መመልከቷ አሮጊቷን ክፉኛ ልቧን ነካው። ከእነሱ ጋር በነበረችበት በስድስተኛው ቀን ምሽት ባልና ሚስትን ጠርታ እንዲህ አለቻቸው። ለእኔ ያደረጋችሁልኝ እንክብካቤ ከማንም ሰው የዚህ አይነት ደግነትና ክብርን ከዚህ በፊት አግኝቼ አላውቅም። በዚህ ዓለም ውስጥ የራሴ የምለው አንድም ሰው የለኝም። ከመንገድ መንገድ እየተንቋለልኩ በምችለው አቅም ለመትረፍ ስጥር ነው ያሳለፍኩት። ነገር ግን ከዚህ በላይ ሸክም ልሆንባችሁ አልፈልግም። ደግነታችሁ ልቤን ሞልቶታል፣ ሊለካ በማይችል ደስታ፣ ቃላት ሊገልጸው በማይችል ሐሴት እኔ የቲም ነኝ። ይህንን ካለች በኋላ አሮጊቷ እጇን ወደ ሰማይ አንስታ በፊቷ ላይ እንባዋ እየፈሰሰ ዱዓ አደረገች። አላህ ሆይ እነዚህ ጥንዶች እጅግ በጣም በተደሰትኩበት መንገድ ከልባቸው ከድመውኛል። እኔ የቲም ነኝ። ከልቤም የዕድሜ ልክ ደስታና ሰላም እንድትሰጣቸው ስል ጸልያለሁ። መከራቸውን ሁሉ አስወግድላቸው፣ ምኞትና ፍላጎታቸውን ሁሉም አሟላላቸው፣ ቤታቸውን አብራላቸው፣ በልጅ ስጦታ መባርካቸው። የተባረከ ወንድ ወይም ሴት ልጅ ስጣቸው። ከአንተ ተወዳጅ ባሮች መሃል የሚሆን ልጆችን ስጣቸው። ስምህን የሚያስጠራና የሚያስከብር ልጅ። ይህንን ካለች በኋላ ሴትየዋ እጆቿን ዝቅ አደረገችና በፍቅርም የአነስና በዋዲማ ጭንቅላት ላይ አኖረቻቸው። የእርሷን ከልብ የመነጨ ጸሎት ሲሰሙ እነርሱም ልባቸው ተነካ። ነገር ግን በማግሥቱ ጠዋት ከእንቅልፋቸው ሲነቁ አሮጊቷን ሴት ሞታ አገኟት። ይህም በትልቅ ሀዘን ሞላቸው። ነገር ግን ፊቷ ሰላማዊና ቆንጆ ፈገግታን መላበሱን ልብ ብለዋል። ያልሞተች ሰው ሁሉ ትመስል ነበረ። ቤተሰብም ዘመድም ስለሌላት የቀብር ሥነ ሥርዓቷን ሁሉ ያስፈጸመው አነስ ነበረ፣ አንድ ልጅ ለራሱ እናት እንደሚያደርገው ሁሉ አሮጊቷ ከሞተች ከጥቂት ቀናቶች በኋላ አንድ ቀን ማታ አነስ ሱቁን ከዘጋ በኋላ ሲመለስ ዋዲማ የህይወቱን እጅግ ደስተኛ የሚያደርገውን ዜና ነገረችው። ልጅ መጸነሷን አበሰረችው። ይህንን ሲሰማ በሁለቱም ጉንጮቹ ላይ የደስታ እንባው ፈሰሰ። የምስጋና ሰላት ሰገዱ። ከዘጠኝ ወር በኋላ ቤታቸው በቆንጆ ሕፃን ልጅ ተባረከ። በጣም የምታስደንቅ ልጅ ስለነበረች የሚያያት ሰው ሁሉ አይኑን ከእርሷ ላይ መንቀል ያቅተዋል። ፊቷ እንደ ወተት የጸዳ ነው። አይኖቿም በግርማ ሞገስ የተሞላ ነው። ከንፈሯም በጨረቃ ብርሃኗ የተነካች ይመስል ፈገግ ብሏል። አፍሪን የሚል ስም አወጡላት። ውበት ማለት ነው ትርጉሙ። አፍሪን እያደገች ስትመጣ ወላጆቿ በጣም ሃይማኖተኛ መሆኗን እልባሉ። ትሰግዳለች፣ ቁርአንም ብቻዋን ትቀራለች። ከንፈሯም ሁል ጊዜ ጌቷን ከማመስገንና ከመዋደስ በወዝኖ አያውቅም። በእሷ ዕድሜ ያሉ ሌሎች ልጆች ቀኑን ሙሉ እየተጫወቱና እየሳቁ ሲያሳልፉ አፍሬን ጊዜዋን በቤቷ ውስጥ በጨዋነት ነበር የምታሳልፈው። አላህን እያወሳች ነበር የምታሳልፈው። በዚህ ለጋ ዕድሜ ላይ የዚህ አይነት ሃይማኖተኛነትን በልጅነቷ ላይ ሲያዩ ወላጆቿ የአሮጊቷን ሴት ጸሎት አስታወሱ። ከልብ በመነጨ አላህን አመሰግኑ። በአንድ ወቅት ያፌዙባቸው የነበሩት አሁን ይቀኑባቸው ጀምረዋል። ሰድቧቸው የነበሩት ጎረቤቶቻቸው አሁን ልጆቻቸውን እንደ አፍሪን እንዲሆኑ መንገር ጀምረዋል። አፍሪን እድሜዋ ለትዳር ሲደርስ አንድ ልዩ ስጦታዋ ግልጽ ሆነ። እጇን አንስታ ለታመመ ሰው በምትጸልይ ጊዜ ወይም ቁርአን ቀርታ በውሃው ላይ ተንፈሳበት እንዲጠጡት ስትሰጣቸው የታመመው ሰው በተአምር ይድናል። መጀመሪያ ላይ ስለዚህ የሚያውቁት ጎረቤቶቻቸው ብቻ ነበሩ። ነገር ግን የአፍሪን የተባረኩ እጆች ዜና በሰፊው ተስፋፋ፣ ሩቅ ከተሞችና መንደሮች ጋር ሳይቀር ደረሰ። በአጭር ጊዜ ውስጥ በዚህ ልዩ ስጦታዋ የተነሳ አፍሪን በእጅጉ የምትከበር ሰው ሆነች በማህበረሰቡ መሃል። በቅርብ አካባቢ ያሉትም በሩቅ ቦታዎችም ያሉትም ሰዎች እርሷ ጋር እንዲድኑ ለአላህ እንድትጸልይላቸው እየመጡ ይጠይቋታል የመልካም ጤናን በረከት መቀበል እንዲችሉ። በሌላ በሀገሪቷ በኩል ደግሞ በጣም ሀብታምና ወግ አጥባቂ ቤተሰብ የሆኑ እናትና ልጅ ይኖራሉ። የእናትየዋ ስም ነፊሳ ይባላል። የልጁ ስም ደግሞ ሱልጣን ይባላል። የሱልጣን እናት ነፊሳ ምንነቱ ባልታወቀ እንግዳ በሽታ ለሁለት ረጅም ዓመታቶች ያህል ታማ እየማቀቀች ትገኛለች። ሱልጣን በሀገሪቷ ውስጥ አሉ የተባሉ እጅግ ዝነኛ ሆስፒታሎች ወስዷታል። ውጭ ሀገር ያሉ ዝነኛ ዶክተሮችም ጋር ሳይቀር ወስዶ አሳይቷታል። ነገር ግን ምንም የረዳው ነገር የለም። ሱልጣን በጣም የተለየ ተፈጥሮ ያለው ሰው ነው። ሁልጊዜም የሀብታም ሰው አመለካከትን የያዘ ነው። ሲበዛ መልከመልካምና ቱጃርም ነው። ነገረ ስራው እግሬን መሬት አይንካው የሚል አይነት ሰው ነው። ነገር ግን እናቱን በጣም ነው የሚወዳት። እርሷን ለማሳከምም ያስቀረው አንድም ጥረት የቆጠበው አንድም ጉልበት የለም። ውስጧ እሳት የተነሳ ይመስል ሰውነቷ ይነድ ነበረ። ነገር ግን አንድም ዶክተር በሽታዋን ማከም አልቻለም። አንድ ቀን በሰው ሰው ነፊሳ ስለ አፍሪን ሰማች። ከዛም ብዙ ዶክተሮችን አይቻለሁ ግን ምንም ነገር አልሰራም፣ ታዲያ ለምን እዚህች ሴት ጋር ሄጄ አንዴ እንኳን አላያትም። ከዛም አንድ ቀን ከሰፈሯ ሴት ጋር ወደ መኖሪያዋ ሄዱ፣ ወደ አፍሪን ቤት። ቤቷ ስትደርስ ውበቷ የሚያንጸባርቅ ወጣት ሴት ፊቷ ቆማ ተመለከተች። ሰላምታም አቀረበችላቸው። ነፊሳ ጨረቃ በመሰለ ውበቷ ተማረከች። ካወራቻት በኋላ አፍሪን መሆኗን አወቀች። ስለ ነፊሳ በሽታ ስትሰማ አፍሪን ሁለት ረክዓ ሰላት ሰግዳ የነፍል ሰላት እጇን አነስታ ነፊሳ እንድትድን ወደ አላህ ጸለየች። ወዲያውኑ ነፊሳ በሠራ አካላቷ ውስጥ ቅዝቅዝ ያለ የምቾት ስሜት ተሰማት። በሁለት ዓመት ጊዜ ውስጥ ተሰምቷት የማያውቀው ስሜት። ለአፍሪን ከፍተኛ መጠን ያለው ገንዘብ ልትሰጣት ፈልጋ ነበረ፣ እንደ ስጦታ እንደ ሃዲያ በጣም የማመሰግነቻት ነገር ግን ሰዎች አፍሪንን ሲያመሰግኗት ሁል ጊዜ የምትለው ምስጋና ሁሉ ለአላህ ይሆን ነው። ሀያሉ አላህ ምስጋና ይገባው። እንደ እንደኔ ያለች ከንቱን ሴት የባረከው ጌታ በዚህ ልዩ ችሎታ ምስጋና ለእርሱ ይሁን። እኔ በራሴ አንዳች ነገር ማድረግ አይቻለኝም። ሀያሉ አላህ እጅግ ከፍ ያለው ረድቶኝ ነው። ነፊሳ በአፍሪን ውበት በእጅጉ ተማረገች በውበቷ፣ በትህትናዋ፣ በተረጋጋው ባህሪዋ በልቧም ይችን ሴት ምራቷ ለማድረግ ተመኘች። አስገድዳ ገንዘብ ወይም ሐድያ እንደ እንደስጦታ ከሰጠቻት በኋላ ነፊሳ ወደ ቤቷ ተመለሰች። ከዛም ለልጇ ማግቢያ ዕድሜ ላይ ይደርሳል። እናም አሁን ላንተ የምትሆን ሴት መርጬልሃለሁ። የመጣችው ከደሃ ቤተሰብ ነው፣ ነገር ግን የዚች አይነት ሴት በዚህ ዓለም ላይ ሁለቴ አትፈጠርም። ቆንጆ የመሆኗን ያህል ሃይማኖተኛና ግርማ ሞገስ ያለው ባህሪ ባለቤትም ናት አለችው። መጀመሪያ ሱልጣን የእናቱን ቃላቶች በቁም ነገር አልወሰደውም ነበረ። ቀለል አድርጎ ያላት እናቴ፣ እኔ የተማርኩ ነኝ መልከ መልካምም ነኝ። ሁል ጊዜ ለእኔ ሳትጠይቅኝ ነው ሰው የምትመርችልኝ፣ አላት። ከዚህ በኋላ እናቱ ምንም አልተናገረችውም። ይልቁንም አንዴ አፍሪንን ቢያያት ወዲያውኑ ነበር የሚወዳት እምቢማይልም ነበር ስትል አሰበች። ከዛም በማግስቱ የሆነ ሰበብ ፈጥራ ሱልጣንን ይዛው ወደ አፍሪን ቤት ሄደች። ሱልጣን እናቱን በጣም ይወዳታል። ስለዚህ እምቢ ሊላት አልቻለም። ወደ አፍሪን ቤት አብሯት ሄደ። የአፍሪን ቤተሰቦች ሞቅ አድርገው ተቀበሏቸው። ከዛም ወደ አፍሪን ክፍል ወሰዷቸው። ልክ ሱልጣን እንደገባ ዓይኖቹ በአግራሞት ተበልጥጠው ተከፈቱ። አፍሪን ከጨረቃም በላይ የተዋበች ቆንጆ መሆኗን ተመለከተ። ነጭ የሚያንጸባርቅ ቆዳዋና ከዚህ ዓለም የማይመስለው ውበቷ ከጨረቋ በላይ ጎልቶ የሚያንጸባርቅ ይመስላል። ፍጹም ተማረከ። የተወሰነ ሰዓት እዛ ካሳለፉ በኋላ ወደ ቤት ተመለሱ። አንዴ ቤት እንደደረሱም ሱልጣን እረፍት የለሽ ሆነ፣ ተረበሸ። የአፍሪን ቤተሰቦች የአፍሪን ቤተሰቦችን እርሷን እንዲያገባት እንድትጠይቅለት እናቱን ጠየቃት። ይህንን ስትሰማ እናቱ በስሱ ፈገግ አልሐምዱሊላህ፣ እርሷን የመሰለ ሌላ ሰው እንደሌለ አልነገርኩህም አለችው። በማግስቱ ነፊሳ ወደ አፍሪን ቤት ሄዳ ወላጆቿን አናገረ። አፍሪንን ምራቷ አድርጋ ልትወስዳት መወሰኗን በነገረቻቸው ጊዜ የአፍሪን ወላጆች በጣም ተደሰቱ። በሕልማቸው እንኳ ከዚህ አይነት የተከበረና ሀብታም ቤተሰብ የጋብቻ ጥያቄ ይቀርብልናል ብለው አስበው አያውቁም። በደስታም ተጥለቀለቁ። ነገር ግን ለነፊሳ በጣም ደስተኞች ነን፣ ነገር ግን መልሱን አሁኑኑ ልንሰጥሽ አንችልም። መጀመሪያ አፍሪንን ማናገር አለብን አሏት። እባካችሁን አናግሯት፣ ከዚያም ውሳኔያችሁን አሳውቁኝ ብላ ነፊሳ ከሄደች በኋላ የአፍሪን ወላጆች ወደ ክፍሏ ሄዱና ሁሉንም ነገር ነገሯት። አፍሪን ጭንቅላቷን በትህትና በመድፋት እንዲህ አለች፣ እናንተ ይህ ጥሩ ከመሰላችሁ እንግዳው ስስማም አለው። ይህንን ሲሰሙ ወላጆቿ አልሐምዱሊላህ አሉ። ለነፊሳ ሲነግሯት የጋብቻ ቀኑን ወዲያውኑ ቆረጡ። ከሀያ ቀናቶች በኋላ እንዲሆን ወሰኑ። ቀናቶቹም በፍጥነት አለፉ። በመጨረሻም በጣም ሲጠበቅ የነበረው የሰርግ የሰርግ ቀን ደረሰ። የአፍሪን ወላጆች ልጃቸውን በእንባ ተሰናበቱ። በጣም ጥልቅ የሆነ ስሜታዊ ቅስበት ነበረ። ነገር ግን አፍሪን ከባሏ ጋር በግል መኪና እየሄደች ሳለ ደስ የማይል የሚረብሽ ስሜት በልቧ ውስጥ መነሳት ጀመረ። አንዳች መጥፎ ነገር ሊፈጠር እንደሚችል ዝም ብሎ ይሰማታል፣ አንዳች አስፈሪ የሆነ ነገር። ይህ በእንዲህ እንዳለ ሱልጣን የዚች አይነት ቆንጆና ግርማ ሞገስ ያላት ጨዋ ሚስት ስላገኘ በጣም ተደሰተ። ነገር ግን ከፊታቸው አንዳች አስፈሪ የሆነ መቅሰፍት እየጠበቃቸው ነበር። የሱልጣን እናት በትልቁ ቤታቸው ፊት ለፊት በጎረቤቶች ተከበው አዲሷን ሙሽራ ለመቀበል ጓጉተዋል። በዙሪያቸው የሙዚቃ ድምፅ ነበረ፣ ሳቅና ለአዲሷ ሙሽራ ዝግጅት ተደርጓል። ነገር ግን መኪናቸው በቤቱ ፊት ለፊት እንደቆመ አንዳች መጥፎ ነገር ተፈጠረ። ድንገትም አጠቃላይ መኪናው አስፈሪ በሆኑ መርዛማ እባቦች ተሞላ። ከመኪናው ወደ ውጭ ቢወጡ ኖሮ ወዲያውኑ ይሞቱ ነበር። ሱልጣንና አፍሪን ሁለቱም ደነገጡ፣ ፈሩ። ምን እየተከናወነ እንደሆነ የገባው ሰው አልነበረም። እንዴት ይህን ያህል ቁጥር ያለው በርካታ እባብ ድንገት በመኪናው ውስጥ አየ? ከየት ነው የመጡት? በዙሪያው ያለው ሰው ሁሉ እባቦቹ የሚርመሰመሱበትን መኪና ሲመለከት ተደነቀ። መስኮቶቹ፣ በሮቹ፣ ጣራውም እንኳ ሁሉም ቦታ እባቦች እየተርመሰመሱና ድምፅ እያወጡ ነበረ። ሱልጣን በቁጣ ጮኸ፣ የቤት ሰራተኞቹ የት ናቸው? ለምንድነው የማያስወግዷቸው? ትእዛዙን ሲሰሙ አሽኩሮቹ በእንጨትና ዱላ ለማስወገድ እየተጣደፉ መጡ። ነገር ግን እባቦቹ በጣም ትልቅና አስፈሪ ስለሆኑ ማንም ሰው ደፍሮ ሊቀርባቸው አልሞከርም። ከርቀት ሊሞቷቸው ሞከሩ፣ ግን ምንም አልሰራላቸውም። ከሰዓታት ትግል በኋላ ብዙዎቹን እባቦች ለማባረር ቻሉ። እንደምንም ሱልጣንና አፍሪን ከመኪናው ወረዱ። የሱልጣን እናት እዚህ መቆሙ ደህንነቱ የተጠበቀ አይደለም፣ ወደ ውስጥ በቶሎ ንግባ አለች። ሱልጣን የአፍሪንን እጅ ይዞ ወደ በሩ መራት። ነገር ግን ተውቦ ያጌጠው መግቢያ በር ጋር እንደደረሱ ሁሉም ሰው በድንጋጤ ባለበት ቀጥ ብሎ ቆመ። እንደገና በበሩ ጋር ያለው ትልቁ መተላለፊያ በእባብ ተሸፍኖ ነበር። ከበሩ መግቢያ ከሁሉም በኩል እባቦች እየወደቁ ነበር። መርዛማ እባቦች ሁሉም ስፍራ ነበሩ። ይህ ነገር እየተደጋገመ ለምን እንደሚፈጠር ያወቀ አንድም ሰው አልነበረም። ከዛም የተወሰኑት እንግዶች በመሃላቸው ማንሾካሾክ ጀመሩ። በእርግጥም ይች ልጅ አንዳንድ ኃጢአቶችን ሰርታለች። ለዛ ነው የአላህ ቅጣት በዚህ ቤት ላይ የወረደው። እርሷ በደረሰች ቅጽበት እንዲህ መሆኑ ታዲያ ሌላ ምን ትርጉም ይሰጠዋል? እድለኛ አይደለችም። ምንም በረከት በውስጡ አይላትም አሉ። በዚህ ጊዜ ሱልጣንና እናቱ ነፊሳ ለሁሉም ሰው ምን የማይረባ ነገር ነው የምታወሩት? አፍሪን እጅግ ጻድቅ እና መልካም ሰው ከሚባሉት መሃል ናት። ነገር ግን የተሰበሰበው ሕዝብ እያፌዘ እንዲህ አለ። አዎ ምን ያህል ጻድቅ ሴት እንደሆነችማ በግልጽ አይን እኮ በደረሰች ጊዜ የተፈጠረውን ተመልከቱ። ከዚህ ቀደም የዚህ አይነት አስፈሪ እባብ አይተን አናውቅም። ይህ የመጥፎ እድል ምልክት ካልሆነ ታዲያ ምንድን ነው? ሁሉም ሰው ስለ አፍሪን መጥፎ ነገር መናገር ጀመረ፣ በራሱ መንገድ ሁኔታውን በመገመት ይህንን ሁሉ ፌዝና ስላቅ ከሰሙና የተፈጠረውን ቀውስም ከተመለከቱ በኋላ ሱልጣንና እናቱ እንኳ ደስ የማይል ስሜት ይሰማቸው ጀመር። ስለ አፍሬንም መጠራጠር ጀመሩ። ከዛም ነፊሳ እንዲህ አለች፣ መልካምና አላህን የምትፈሪ ሴት መስለሽ ነበረ። ነገር ግን እነዚህን አስፈሪ ገጠመኞች ልክ አንቺ ወደዚህ ቤት በገባሽ ቅጽበት ማየቴ አንዳንድ ኃጢአቶችን፣ እሳት ፈጸሚ እንዳልቀረሽ ግልጽ ሆኖብኛል። ይህ ቅጣትም እንደ አላህ ቁጣ ሆኖ ነው የወረደው አለቻት። ነፊሳ ተናግራ ከመጨረሷ በፊት ሱልጣን ልክ ነሽ እናቴ መጀመሪያ እኔ የምች ሴት በጣም ሃይማኖተኛና ጥሩ ናት ብዬ አስቤ ነበረ። ነገር ግን በእርግጥም የሆነ ኃጢአት ፈጽማለች። እናም አሁን ቅጣቱ በሁላችንም ላይ ወርዷል። ይችን ሴት ወደ አባቷ ቤት መልሼ ወስዳታለሁ። አሁኑ ኑ የዚህ አይነቱን ቃላት ከሁሉም ሰው ዘንድ ስትሰማ ምንም የማታውቀው አፍሬን ተማጸነች። እናም ጥልቅ በሆነ ስሜት ለአላህ ብላችሁ እባካችሁ መኑኝ። እኔ ምንም ኃጢአት አልፈጸምኩም። ወደ አባቴ ቤት አሁን ከላካችሁኝ ወላጆቼ ይህንን ውርደት መሸከም አይችሉም። አፍሪን ከዚህ በላይ የዚህ አይነቱን ስድብ መሸከም አልቻለችም። ልቧ ተሰብሯል። ባዎቿም አይኖቿን ሞልተውታል። በዛ ቅጽበት በእጅና በእግሯ ላይ ያለው ጥንካሬ ሁሉ ከዳት። በዙሪያዋ ያሉት ሰዎች ሁሉ አፍሪንን ሲወቅሱ፣ ድንገት አንድ ያልታወቀ ሰው፣ ንጹሕ ነጭ መጎናጸፊያ የለበሰ፣ በጭንቅላቱ ላይ ጥምጣም የጠመጠመ ሰው መጥቶ ቆመ። ለሁሉም ሰውም ጎላ ባለ ድምፅ አንድ ንጹሕ ሰውን መወንጀልና ማዋረድ ትልቅ ኃጢአት ነው እውነት ፈጽሞ ተደብቆ ሊቀር አይችልም፣ ምንም ያህል በሚስጥር ተሸሽጎ ቢደበቅ እንኳ አለ። እነዚህን ቃላቶች ከተናገረ በኋላ ጻድቅ የሚመስለው ሰው በቀጥታ ሱልጣንን ተመለከተና፣ ከዛም ሁሉንም ሰው በድጋሚ አናገረ። በጥንቃቄ ተመልከቱ፣ ሁሉም እባቦች እርሱን ለመንከስ እየሞከሩ ነው። እግሩም ላይ እየተጠመጠሙና እየተሽከረከሩ ነው። ይህንን ሲሰሙ ሁሉም ሰዎች የራሳቸውን እግር ለመመልከት ጎንበስ አሉ። ከዛም እባቦቹ የሚሄዱት ወደ ሱልጣን እግር ጋር ብቻ መሆኑን ለባሉ እየደጋገሙ የሱልጣን እናትና ሱልጣን ራሱ ሁለቱም ይህንን አስፈሪ ትዕይንት ተመለከቱ አዛውንቱ ጻድቅ ሰው ለሱልጣን አፍሪን አይደለችም ኃጢአተኛዋ አንተነ ምን አይነት ኃጢአት እንደፈጸምክ በደንብ ታውቃለህ ስለዚህ አንዲት ንጹህ ሴትን ወንጀለኛ ብሎ ማወጅ አስፈላጊ አይደለም ወይ በሁሉም ሰው ፊት የሰራኸውን ኃጢአት ትናዘዛለህ ወይም እኔ በማስረጃ ሁሉንም ነገር ግልጽ አደርገዋለሁ ሱልጣን መናገር አቃተው። ጻድቁ ሰው ስለምን አይነት ኃጢአት በትክክል እየጠቆመው እንደሆነ ያውቃል። እነዚህ እባቦች አፍሪን በሰራቸው ኃጢአት ሳቢያ የመጡ አለመሆናቸውን ይልቁንም በራሱ ተግባር ሳቢያ የተፈጠሩ መሆኑን ተገንዝቧል። አፍሪን ፍጹም ንጹህ ናት። ወዲያውኑ ሱልጣን ጭንቅላቱን በሐፍረት ደፋ፣ እምባው በአይኖቹ ላይ መፍሰስ ጀመሩ። ኃጢአቱን መናዘዝ እንደጀመረ እንዲህ አለ፣ እውነት ነው ይህ ኃጢአት በአፍሪን ሳቢያ አይደለም የተፈጠረው በእኔ ኃጢአቶች ሳቢያ ነው የመጡት! እኔ ከሀብታምና ከተከበረ ቤተሰብ የመጣው መልከ መልካም ሰው ነኝ፣ በዚህም ሁሌም እኮራበታለሁ። ከልጅነቴ ጀምሮ የምፈልገውን ነገር ሁሉ አግኝቻለሁ። ያደግኩትም በብዙ ፍቅር ተከብቤ ነው። ዕድሜ እየገፋ ሲመጣ በመልኬ ማማር የተነሳ ሰይቶች ወደ እኔ መሳብ ጀመሩ እና እኔም ለእነሱ ደካማ መሆን ጀመርኩ። ቀስ በቀስ ይህ ድክመት ወደ ኃጢአት ጎትቶ አስገባኝ። ወደ መጥፎ ኃጢያት ወጣትነት እድሜ ውስጥ ስገባ አካላዊ ፍላጎቴ ጨመረ። ሴቶች ጓደኞቼ ለመሆን ሲቀርቡኝ ለመዝናናት ስል ብቻ ነበር ከእነርሱ ጋር ጊዜን አሳልፍ የነበረው። እኔም ለራሴ እርካታ ተጠቀምኩባቸው። ከዛም ሙሉ በሙሉ እነርሱን ማናገሬን አቆምኩ። አንድ ቀን በኮሌጅ ሕይወቴ ከአንዲት ልጅ ጋር ፍቅር ያዘኝ። በጣም ቆንጆ ነበረች፣ ትሁት ጨዋና ንጹሕ ልብ ያላት። መጀመሪያ በፍቅር ድሬ ውስጥ አጠመድኳት። ለራሴ ጥቅም ስል ተጠቀምኳት። ከዛም ከእርሷ ጋር ያለኝን ግንኙነት ሁሉ አቆምኩ። ስሟ አሊዜ ነበረ። ከዛ በኋላ ደግሜ ተገናኝቻት አላውቅም። ከወር በኋላ ደግሞ ከሌላ ቆንጆ ሴት ጋር በፍቅር ወደቅኩ። የቲምና በጣም ሃይማኖተኛ ሴት ነበረች። ከእርሷ ጋር አካላዊ ግንኙነት ለመመስረት ብዙ ጊዜ ሞከርኩ። እርሷ ግን ሁሌም ቤት ላይ ነበረ። በዚህም በመጨረሻ ላገባት ተገደድኩ። እኔም የቲም መሆኔን ቤተሰብ የሌለኝ መሆኔን በመንገር ከኔ ወገን ማንንም ሰው ማምጣት እንደማልችል ነገርኳት። ከጋብቻችን በኋላ ለወር ያህል አብሬያት ኖርኩ። አንዴ ፍላጎቴን እንዳረካው ከህይወቷ ድንገት ተሰወርኩ። ሀብታምና ብዙ ገንዘብ ነበረኝ። በዚህም ቤት ተከራይቼ ነበር ያቆየኋት። ነገር ግን እርጉዝ መሆኗን የሰማሁ ዕለት ከእርሷ ጋር ላለመቆየት ወሰንኩ። ከእርሷ ጋር ያለኝን ሁሉንም ግንኙነቴን አቋረጡ። መጎብኘት የለ፣ መልእክት መላክ የለ፣ ምንም ነገር የለም። ስሟ ሁሜራ ነበር የሚባለው። ከሁለት ወራቶች በኋላ ቅስም የሚሰብር ዜና ሰማው። ሁሜራ እንዳረገዘች ራሷን ማጥፋቷን ሰማው። ምክንያቱም የኔን ክህደት ስቃይ መቋቋም ስላልቻለች። ከዛ በፊት ክብሯን አጉድፌ የተወኳት ሴት አሊዜ በወላጆቿ ከቤት ተባራ አብዳ መንገድ ለመንገድ ብቻዋን እያወራች እየሄደች ነው። ከዚህ ሁሉ ክስተት በኋላ አራት ወረ ወይም ደግሞ ሦስት ወራቶች አልፈዋል። ተረጋግቼ ለመቆየት ሞከርኩ። ሌሎች ሴቶች ጋር ማውራትም አቆምኩ። ነገር ግን ከአምስት ወራቶች በኋላ አፍሬንን ሳያት ውበቷ ፍጹም አድረገኝ። ሱልጣን ያለ ቁጥጥር እያለቀሰ ማውራቱን ቀጠለ። እናቱ ይህንን ሁሉ አዳመጠች። በሕፍረትና በሐዘን ጭንቅላቷን ዝቅ አደረገች። እንባዋ በጉንጮቿ ላይ መፍሰስ ጀመሩ። በዛ ሁሉ ፍቅርና እንክብካቤ ያሳደግኩ ይህንን ቀን ለማየት ነው። በሁሉም ሰው ፊት ክብሬን አዋርደሃል። በሌላ በኩል አፍሬን ለቅሶዋን ሳታቆም በየትኛውም እንግዳ ሰው ፊት ቆሜ አላውቅም፣ ወይም ምንም አይነት ኃጢአታዊ ተግባር ፈጽሜ አላውቅም። ሁሌም ለአላህ ታዛዥ ነኝ፣ ግን ሆኖም እጣ ፈንታ የሰጠችኝ የዚህ አይነቱን ባል ነው። ይህን ሁሉ ሲሰሙ ጎረቤቶችና ዘመዶች በመጠየፍ ማጉረምረም ጀመሩ። ሁሉም ሰው ሱልጣንን መርገምና መስደብ ጀመረ። ከዛም አዛውንቱ ጻድቅ ሰው ምንም ነገር ከአላህ አይደበቅም፣ ሁሉንም ነገር ያያል ሁሉንም ነገር ይሰማል፣ ሁሌም ፍትህንም ያቀርባል አሉ። ወዳጆቼ ከዚህ ታሪክ የምንማረው አላህ ጊዜ እንደሚሰጥ ግን ኃጢአተኛን ሳይቀጣ እንደማይተው ነው። ሀያሉ አላህ ውሎ አድሮ ለሰራነው ኃጢአት ይይዘናል እጅግ ከባድ በሆነው ቅጣት። ኃጢአታችን ወሰኖችን ሲያልፍ አላህ መታገስን ያቆማል። በእርግጥ አላህ ድንበር ኃላፊዎችን ይጠላል። ስለዚህ ለሀያሉ አላህ የምናቀርበው ብቸኛ ጸሎታችን ድንበርን ከሚያልፉት መሃል እንዳያደርገን ነው። ወዳጆቼ ይህንን ቪዲዮ እስከ መጨረሻው ድረስ ያያችሁ ጨርሼዋለሁ ብላችሁ ኮሜንት ማድረጋችሁን እንዳትረሱ። በተጨማሪም ከየት ሀገር ሆናችሁ እንደምታዩንም ንገሩን። ይህንን ታሪክ ከወደዳችሁትም ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ቻናሉንም ሰብስክራይብ አድርጉ።